አወዛጋቢው ዶናልድ ትራምፕ ዛሬም በአዲስ ነገር ተከስተው ብዙዎችን አስቆጥተዋል። ዳግም ወደ ስልጣን ከተመለሱ በኋላ በርካታ እጅግ አወዛጋቢ ውሳኔዎችንና አነጋጋሪ ተግባራትን ሲፈጽሙ የቆዩት ትራምፕ አሁን ደግሞ ባልተጠበቀና ግራ በሚያጋባ ድርጊት ተከስተዋል። ጉዳዩ ከሃይማኖት ጋር የተገናኘ መሆኑ ደግሞ ነገሩን እጅግ አክብዶታል። ትራምፕ የራሳቸውን ምስል በፖፕ ፍራንሲስ የካቶሊክ እምነት የጵጵስና ልብስ አስጊጠው መታየታቸው በእምነቱ ተከታዩ ዘንድ ዘንድ ከፍተኛ ቁጣን ሲቀሰቅስ በእርሳቸው ተከታዮች ዘንድ ደግሞ ደስታን ያጫረ ሆኗል። ቀጣዩ ተጽዕኖ ፈጣሪ መሪያችሁ እኔ ነኝ የሚል መልእክትን ያዘለው ይህ ምስል ውዝግብን ፈጥሯል። ለመሆኑ ዓለምን በሁለት ጎራ ከፍሎ ቁጣና ድጋፍን እያስተናገደ የሚገኘው የትራምፕ ተግባር ምንድን ነው? የካቶሊክ እምነት ተከታዮችን ያሳዘነውና ያበሳጨው ምስልስ ምንን ይዟል? በዝርዝር እንነግራችኋለን። ሌላኛው ዓለም አቀፍ መረጃችን ደግሞ ከህክምናው ዘርፍ የተሰማው አስደንጋጭ ዜና ነው። በህክምና አለም ዓለም የሚሰሩ ግፍና በደሎች ተጋልጠዋል። በርካቶች የሚሰቃዩበት የኩላሊት ሕመምና የዲያሊሲስ ሕክምና ላይ የሚሰሩ የጭካኔ ተግባራት ይፋ ሆኗል። ነፍሷን አሲዛ እውነቱን ያጋለጠችው ዶክተርም አለምን እያነጋገረች ይገኛል። ያጋለጠችው መረጃ ምንድን ነው? ይፋ ያወጣችው እውነትስ ምን ይመስላል? የሚለውን እንቃኛለን። ሰላም፣ ጤና ይስጥልን ውድ የአማሪያ ቲዩብ ቤተሰቦች። በዛሬው መሰናዶ ከአለም አቀፍ የተሰሙ መረጃዎችን ወደ እናንተ እናደርሳለን። ቻናሉን ያልተቀላቀላችሁ ተ? ተከታታዮች ሰብስክራይብ በማድረግ ቤተሰብ እንድትሆኑ በማስታወስ ቪዲዮውን ላይክ እና ሼር በማድረግም እስከ ፍጻሜው አብራችሁን እንድትቆዩ እየጋበዝን ወደ መሰናዶ እናመራለን። ፕሬዚዳንት ዶናልድ ትራምፕ በማህበራዊ ሚዲያ ላይ በአርቲፊሻል ኢንተለጀንስ የተፈጠረ ምስል በመልቀቅ ራሳቸውን እንደ ሮማዊ ፖፕ በማሳየት በካቶሊኮች መካከል ከፍተኛ ቁጣን ቀስቅሰዋል። ይህም ቁጣ መቀስቀሱ ብቻ ሳይሆን በፖለቲካዊ ባህላዊ፣ እንዲሁም በማህበራዊ አውድ ውስጥ ትልቅ ውዝግብን የፈጠረ ክስተት ሆኗል። ይህም ድርጊት በተለያዩ ሰዎች ዘንድ የተለያዩ ትርጉሞችን እያስነሳ ነው። ነገር ግን ከጀርባ ያለው አላማና መልእክት እንዲሁም በትራምፕ የረጅም ጊዜ የፖለቲካ ስልት የህዝብ ትኩረት የመሳብ ፍላጎትና በካቶሊክ ማህበረሰብ ውስጥ ያለውን ስሜታዊ ተጽዕኖ መጠቀም ላይ ያተኮረ ሊሆን ይችላል እየተባለም ይገኛል። በአርቴፊሻል ኢንተለጀንስ የተፈጠረው ምስል ትራምፕ በፖፑ ልብስ፣ በቫቲካን መንፈሳዊ ምልክቶች ያጌጠና በተቀደሰ የሮማ ካቶሊክ ቤተ ክርስቲያን መሪ መልክ የሚያሳይ ነው። ይህም ምስል በትራምፕ የማህበራዊ ሚዲያ መድረኮች ላይ እንደ ትሩስ ሶሻል ላይ የተለቀቀ ነው። ይህም በራሳ መሆናቸው በትራምፕ የተደረገ እንደሆነ ለማወቅ ተችሏል። ምስሉም በካቶሊኮች እና ሌሎች ተከታዮች ዘንድ ከፍተኛ የሆነ ውዝግብና ቁጣን አስነስቷል። በካቶሊኮች ዘንድ በጣም በትልቅ ጉጉት የሚጠበቀውን የፖፑን ቦታ እኔ እይዛለሁ የሚል መልእክት ያዘለው ምስል በቸልታ አይተው የሚያልፉት አልሆነም፣ እንደ ንቀት የተመለከቱት ሲሆን ከምስሉ መለቀቅ በኋላም ቁጣቸው በከፍተኛ ሁኔታ ተቀጣጥሏል። በሌላ ወገን የትራምፕ ይህ ድርጊት በጣም በርካታ ምክንያቶች ሊኖሩት እንደሚችሉ እየተነገረ ነው። ምናልባት ሀሳዊ መሲል ሊሆኑ ይችላሉ። ከዚህ ምስል ጀርባ ያለው ነገር ግን ምንድን ነው የሚለው ዓለምን እያነጋገረ ነው። ከፖፕ ፍራንሲስ እልፈት በኋላ በዓለም አቀፍ ሕብረተሰብ ዘንድ በተለይም በካቶሊክ እምነት ተከታዮች ዘንድ የፖፑን ቦታ ማን እንደሚወስደው በጉጉት እየተጠበቀ ያለ ጉዳይ ነው። በዚህ ዓለም ሁሉ ከቤተ ክርስቲያኗ የሚሰጠውን መግለጫ በጉጉት በሚጠብቅበት ሰዓት ትራምፕ በአርቴፊሻል ኢንተለጀንስ የተፈጠረ ምስል ራሳቸውን እንደ ፖፕ ማሳየታቸው ከፍተኛ ውዝግብ አስነስቷል። አሁን ላይ በቫቲ ካን የሲስቲን ቻፕል ውስጥ ካርዲናሎች አዲሱን የካቶሊክ ቤተክርስቲያን መሪ ለመምረጥ በሚስጥር የሚሰበሰቡበት ታሪካዊ ወቅት ላይ የሚገኙ ሲሆን ይህንን የኮንክሌቭ ሂደት በግንቦት ሰባት 2025 የተጀመረና ከፍተኛ መንፈሳዊ ጠቀሜታ ያለው ክስተት አለም በጉጉት እየጠበቀው ይገኛል። ምክንያቱም በእምነቱ ተከታዩ ዘንድ ፖፑ በምድር ላይ የክርስቶስ ተወካይ ተደርገው ነው የሚቆጠሩት። ዶናልድ ትራምፕ ታዲያ በአርቲፊሻል ኢንቴለጀንስ የተሰራውን የፖፕነት ልብስ ለብሰው የሚያሳየውን ምስል ራሳቸውን እንደ ፖፕ በማሳየት በማህበራዊ ሚዲያ ላይ ከመልቀቃቸው አስቀድሞ ለጋዜጠኞች ፖፕ መሆን የኔ ቁጥጥር አንድ ምርጫ ነው ብለው ቀልድ አስመስለው መናገራቸው ይታወሳል። ይህ ሁሉም ተደራርቦ በካቶሊኮች መካከል ከፍተኛ የሆነ ቁጣ የቀሰቀሰ ሲሆን፣ በተለይ ደግሞ የኒውዮርክ ግዛት የካቶሊክ ኮንፈረንስ ይህንን እንደ መሳለቂያ በመግለጽ ንግግራቸውንም ድርጊታቸውንም ኮንኗል። ለመሆኑ የፖፕ ፍራንሲስን ቦታ ማን ይተካ ይሆን የሚለውን ጊዜ የሚፈታው ሲሆን የትራምፕ ድርጊት ሚስጥርም እንደሚጋለጥ ይጠበቃል። ወደ ሌላኛው መረጃችን ስንሸጋገርም በጆርገን ፖድካስት ላይ ዶክተር ሱዛን የተባለች ሴት ቀርባ ቃለመጠይቅ ተደርጎላታል። ይህችም ዶክተር መጽሐፍም የጻፈች ናት። በህክምና ትምህርቷ ከ1989 እስከ 2011 በሆስፒታል ስርዓቶች ውስጥ እንደ ኢንተርኒስት እና የኩላሊት ሐኪም ኒውፎሎጂስት ሆና ያገለገለችው ይህች ዶክተር በ2011 በራሷ ፍቃድ ስራዋን ለቃወታለች። በ ለዚህ ቃለ መጠይቅ ዶክተሯ የህክምናው ኢንዱስትሪን ውስጣዊ ችግሮችን በግልጽ ተንትናለች። በህክምናው ውስጥ ያሉትን ሴራ ህይወቷን አሲዝ አጋልጣለች። በዚህም በርካቶችን እያሰቃኘ የሚገኘው የኩላሊት ህመም እንዲሁም ህክምናውና ዲያሊሲስ ንቅለ ተከላ ዙሪያ የሚሰጡ ውሳኔዎች ብዙ ጊዜ በታካሚው ጥቅም ላይ ሳይሆን በህክምናው ኢንዱስትሪ ፍላጎት እንደሚመሩ ማስረድታለች። ጠያቂውም ጆርጋንም የህክምናው ኢንዱስትሪ በትርፍ ላይ ያተኮረ መሆኑን ሲጠይቃት ዶክተሯም በህክምናው ዘርፍ የሚደረጉት ሴራዎች በማስረጃና በመረጃ በማስደገፍ ገልጻለች። የዲያሊሲስ ማዕከላት በአመት በቢሊየን የሚቆጠር ገቢ እንደሚያመነጩ፣ ነገር ግን የኩላሊት ንቅለ ተከላ ወይንም ህመሙን ቀድሞ መከላከል ላይ በትኩረት እንደማይሰራባቸው ተናግራለች። ቅድሚያ የሚሰጡት የማያቋርጥ ገንዘብ ለሚያስገኘው ዲያሊሲስ እንደሆነ ማስረድታለች። ይህ ስርዓት ታዲያ ታካሚዎች እንዲድኑ ሳይሆን እንዲታመሙ እየተዘጋጀ ነው የሚመስሉ ስትልም ቃል በቃል ተናግራለች። እግረ መንገዷንም ለኩላሊት ህመም የሚያጋል ምክንያቶችን ያነሳች ሲሆን ደካማ አመጋገብ፣ የአካባቢ መርዛማ ንጥረ ነገሮች፣ መድኃኒትን ያለ አግባብ መጠቀም እንደሆኑ ጠቅሳለች። ነገር ግን የህክምና ስርዓቱ እነዚህን መሰረታዊ መንስኤዎች መፍታት ላይ ከማተኩር ይልቅ ህመሞችን ለማስተዳደር የተነደፉ መድኃኒቶችና ህክምናዎች ላይ ነው የሚያስተዋውቁት፣ ትኩረታቸውም እዛ ላይ ነው ብላለች። እንግዲህ ይህን ነገር ካጋለጠች በኋላም በግል ህይወቷ ላይ በርካታ ተጽዕኖች እየተደረገባት እንደሚገኝ መረጃዎች አመላክተዋል። በቃለ መጠይቋ ወቅትም የ ህክምና ኢንዱስትሪው ታካሚዎችን ከማዳን ይልቅ ስር የሰደደ በሽታዎችን ለማስተዳደር ያለውን አዝማሚያ አጠናክራ በመናገር ይህን የጨለማ አካሄድ አጋልጣለች። በኩላሊት ህመም የዲያሊሲስ ህክምና በተደጋጋሚ የሚያቀርቡት ለትርፍ እንጂ ለታካሚዎች የረጅም ጊዜ ጥቅም እንዳልሆነ አበክራም ተናግራለች። በህክምናውም ከማዳን ይልቅ ማሻልን እንደሚመርጡና ይህም ሰዎቹን እንዲሁም ህመሙን ከፍተኛ ረብጣ ብሮችን ያለማቋረጥ ለሚያስገባው ዲያሊሲስ እንደሚያደሉ ተናግራለች ት ንቅለ ተከላ ተደራሽነት እንደሌለውና በቢሮክራሲው መሰናክሎች በኩባንያዎችን ፍላጎት የተገደበ በመሆኑ ይህም ታካሚው በርካታ ዓመታትን ዲያሊሲስ እያደረገ እንዲቆይ እንደሚያደርገውም ተናግራለች። ንቅለ ተከላዎችን በተለያዩ ምክንያቶች በማስተጓጎል ለዲያሊሲስ የሚያወጣውን ወጪ ማርዘም ዋነኛ ስራቸው እንደሆነ አጋልጣለች። ከቃለ መጠይቋ በተጨማሪም መሰል ነገሮችን ያካተተ መጽሐፍ ያሳተመችው ዶክተር ሱዛን በርካታ ጉዳዮችን የዘረዘረችበት መሆኑ በ ብዛት እየተሸጠ መሆኑም ተሰምቷል። ጠቅለል አድርጋም በተቻለ መጠን እንጠንቀቅ፣ የኩላሊታችን ጤና እጃችን ላይ ነው ብላለች። ይህ ካልሆነ ግን የምንወድቀው ገንዘብን ብቻ በሚያሳድዱ ለራሳቸው ጥቅም ብቻ በሚሮጡ ገንዘብን በሚወዱ የሕክምና ባለሙያዎች ላይ ነው እና ለራሳችን እራሳችን እንወቅበት። የጤናው ኢንዱስትሪ ዋና ዓላማው የሰዎችን ጤና መጠበቅ ሳይሆን ረብጣ ቢሊዮን ዶላሮችን መሰብሰብ ነው ስትልም የተደበቀውን ምስጢር አጋልጣለች። ሁሉም ለራሱ ጥቅም በሚሯሯጡበት ጊዜ ራሳችንን መጠበቅና ጤናችንንም ማስጠበቅ ያለብን እኛው ነን። እያለን ይያልን ለዛሬ አሰናዳናውን ዓለም አቀፍ መረጃዎችን አበቃን። አብራችሁን ስለቆያችሁ እናመሰግናለን። ዳግም በሌላ ማህበራዊ ወቅታዊና አዳዲስ መረጃዎች እስክንገናኝ በያላችሁበት ሰላም